ሱራ ኢንተርቴንመንት ሰው የለውም፣ እንጂ እንደት እስካሁን ድረስ ማታወጣ ምንድን ነው? በሰው አገር መጥቼ እዚህ ላይ ደፍቶ ቢጥለኛ እንደው ምን ሊሆን ምን ነው መሆን ግን እሱ ላይ ነው አንተ የምትጠዳዳ

ነገሩ እንትን ሳይሉ አልቀርም። አንተ ምንም ይሻልህ፣ ምን ያ ያህትን ሁላ ይችን እንደው ዘጠናዎችን የምታሳድድ

አሁን እዚህ ያ እይታም እንደው ይሰለቻል። መጣሁኝ አንቺ እንዲያ እንዲያብለሽ ቆይ እስኪ መጣሁኝ። አልቆይ አትገድና መጣሁ እዚህ ደርሻ መጣሁኝ። ሽፈራውንም ባገኘው ይሄ መጣሁ። እንዴት ነው ማተቤ? ስራታለ ስራ ላይ ነው ማለት እዚህ ልሄድ ነው ማለት ምን ማለት ነው እሱ። መጣሁኝ ማለት መጣሁ ነው። እንደው አንቺ ምን የምን ጥያቄ ነው አሁን? ምን ማድረግልሽ ነኝ እኔ ዋ ምን ነን፣ እንጨቱን በተፈነካከትና አደረር ቄባን እንዲህ ወይ አድን እንዲህ ብሎ አይል መስቀል። አንቺ ምኑን ስራ ስትሰሪ ነው? ቆይ አሁን እንጨቱን እንኳን ደግሞ ጠረፋፍተሽ እንዳታበሲ፣ ዋ እንዴት እንጨት መጣ መሰነጣጠቅ የሴት ስራ ነው ወይ? ምን ልቶኝ ነው የሰራሽ እንደሆነ ሌላ ምን ስራ አለሽ? ምን ዝም ብለህ መጣሁ መጣሁ እያልክ ነው፣ በየጣሻው ትደበቃለህ እያልክ ለማታ ደግሞ ስትከሻ ብር ታድራለህ። ምን ደውል፣ ምን ነገር ነው እንደዚህ ያለ እንትን ምን በማለዳ አንድ የሚያደርግ። እሱማ ግራ ይገባሻል እንጂ እድሜ ልክሽን ግራ እንደገባሻል የዚህ ነገር ነው ምን አለ ቸራው ላይ ብለሽ ነው እንደዚህ እጅ እንደ ሴቱ ነው ነው እናቴ ነገር አስበሽኛል። እንዴት ነገር ቤቱን እንደ የሴቱ ሙያ ቢጠፋሽ ከላይ ከታች እንትን ትይኛለሽ። አይ ካልሆነልሽ አልሆነልኝም ነው እንግዲህ እናቴ፣ እኔ አላስገድድሽም። ደሞ ነው ሆንልኝ ግድ ምን የመምጣት አሁን ምን ነው እንዴት? እየፈልጋት ነው እንደውም ማይሄድበት እኮ ነው። ነው እየፈልጋት ነው እሷስ ቢሆን ሀገር አይማን እንኳን ያለች እየመሰለኝ

ሰዎችን ወደ ሀገሯ ልካታለሁ። በቃ ምን ምን ጅብ ምን ጅብ ነው የበላት? አንተ ምን ምን ደህና ምን ሆነህ ነው ምን

እየተንቀጠቀጥኩኝ ሳለ ከዚያ እንዲሁ መጥቶ እንዲህ እየ አለኝ። ከዚያም እንደዋታ አልኩት፣ ምን ሆነ እዚያ? እኔም ተነስቼ መጣሁ፣ አስደነገጠኝ። እና ወደ እትዬ እየሄድኩኝ ነው አሁን፣ አንተ እንዲህ እየሄድኩኝ ነው እና እማትወጣ ናት ዛሬ ትወጣለች ምን ጸ አሁን እየወጣ ምን ዳምናው መሽለቅቃት ብለህ ነው መሽለቅቃት ብለህ ነው እና እንዴት ነው በደንብ ሞቅ ግን ግን ግን ተው ተው ቅዱስ ምን ደው አንተ ልናገር ምን ምን ምን የበለንሽ ልናገር ምን ምን ምትናገር እንዲህ እንዲህ የሚያረግህ እንዲህ ዝም ብሎ የሚያርመጠምጥህን እንዲህ ሰፈር ለሰፈር እንዲህ የሚያልወሰውስህን እንደ ቴንዘል ልናገር። አሁን እኔ እኮ የ የህድኩኝ ነው እኮ ሰው ፈልጌ እ ሽፈራው አየሁ ሽፈራው ምን አስደነገጠ አስደነገጠ። በቃ እሱን ህጃ ምን ደው ምታስደነግጠው ልበለዋ አህጃ ይሙት ይሙት። እ ምን ደው የሚያስደነግጥህ እሱ ዝም ብሎ እንጃ እኔ ምን አልሁኝ። አሁን እኮ እኔ እየሰደባቸውኝም ነው እየመታችሁኝም ንምረገውና እዚያ ገብተህ ተቀመጣለ። ባህር የለለ ቤት ቤት ይመስልኝ ነው ነው አዲ ነው። ለተወንድሞቼ፣ ተው፣ ከፋኛል፣ ተው አይለም እሱኮ ላንተ ብሎ ነው። ሰው ላይ ስተመቸ ሰው እያስቸገር ትኖር አለ። አንተም ፈራሁት አልሃ ፈራሁትኝ ወራ እሱ ጋራ አንተ ፈራሁት አልገህ እንጂ ፈራሁት። ስለዚህ በኋላ ቤቴም እንዳያድር እንዳይመጣብኝ ፈርቻለሁ ብለሃል አሉ በጥጋር ያሉ ያንተን ስጋ እኔ እንዲያላልሁኝ። አራ እንዲህ ያላልሁም ምን ስተመቸ ነው? ሰው በሰው ላይ እንዲህ የሆነ ስተመቸ ነው። ደህና ቤት የነበረው ልጅ፣ ደህና ልጅ። አሁን እንዴት ነው የምናረግ? ስለዚህ ምስና ስለዚህ ያያትል አፋልገኝና፣ እኔም ቤታችሁ አልደርስም። እናንተ ግን እየመጣችሁ ትበላ ትጠጣላችሁ። እሷ ጋራ ሽፈር ማለት ማለት እህድ በቃ ህድ፣ ወደ አገርህ እና አፈልግን እንጠራለህ፣ እንጠራለህ። ተዚያ በኋላ ትመጣለህ። እዚ ግን እዚ ሁኝ። ጥራ እና አፋልጊ ባካችሁ፣ እኔም ልቤ ይረፍ። አንዲጋው ነው ያየኋት፣ አንዲጋው ነው የወደድኋት። እንዲሁና አንድ ከእሷ ጋራ ፈልጋት። በቃ እንዲያው ዝም ብዬ እንዳገቧት ነው ልጅ ሞልዶ ልጅ መሆን እንዳገባ እና አፋል አንተ ግን ረፍ በላይነሽ በ በልፍት ምንም አሁን ነው እንግዲህ እኔ በግልጡን ነው የምነግርህ። በላይነሽ የለችም ብዬ ነው የለችም። በላይነሽ ምን ማረጋት ነው በላይነሽ። አንተ በላይነሽን አጥብቀህ ያዝ። እንቢታልህ ትህድብሃለች

ወደ ታስፈጅን መሸሻ ባክን ባክ፣ እንዳት አንተ ግን አፋልግ በል አፋልግ፣ ምን አባቱ በል ታገኛት። ዝም ብለኝ እየባክን እየባክን እና ግን በላይነሽ አለች፣ አሁን የለችም። ምን ምን አባቱ ምን የሆነ ጠመዥ ነው።

ነገር ምን አርጀው ነው እንደዚህ አድርጎ አሰቃይቶ የሚገልኝ? ማታውቀው ነገር ነው እኮ እንደው አደራህን፣ እንደው ኧረ እና እንደዚህ ተነሳነሱ እንዲሆኑ። ምነው ነገራችሁ እንዴት ነው? ዝም ብሎ ነው ባት እናቴ ተሷ ጋራ ነው የምኖር፣ እሷን አግብቼ ነው የምኖር፣ እናቴ እና አንቺ ጋራ የጋራ ደህና ነው። ቁጣ ታታኝ ማትቆጥረኝም እኮ ነው እንኳን እንዴ! ያው ዝም ብለህ እኮ አንተ ምን አድርገው ነው? እኔ እኮ ቁሚ፣ አሁን የሚያ አንተ እኮ ማተቤ እኮ ዝም ብለህ ምን ነው? አመመው እናንተ የእንሰው አንቺ ምነው ዝም ብትይ ዝም ብትይ ምጥንታ ብለሽ ነው እንዴት ነው ወዳ ነው ብላ ነው? ወይ እንዲህ ነው ወይ ያዋጋን እንዲህ ነው ወይ ይህቺን ሴትዮ ምን እንደው ምን ምን እንደው እንደዚህ ሻንጋ ሻንጋ የምትመላለሱ እሷስ ምን እንደው እንደዚህ ተወሉ አውጥታ ምርር ብላ የምታዋጋ እንዴት ነው ነገሩ? አንተ እንዴት ነው

አንተ ቤት እኮ እግዚአብሔር ነው። እንደምን ነው? ነው ጠበልም ያስፈልገው እንደሆነ። የለም ሽፈራው፣ እዚያው አውሳው ሆቴል ይሳ፣ ተቀመጥ ተቀመጥ

እንዴው ጥግብ ብለህ እንዴው እንቧ እንቧ ብለህ፣ እኔ እኮ አንቺ ምናት ግቦሽ ነው መሰሪ መሰርተሽ የሴቶ ሙያ ደግሞ ሰርተሽ ማት በይ፣ ምን ሆነሽ እንዴት እየፈለድሽ? ምን የአንቺ ጓደኞች ሌላ እስራኤል ስንት ስራ ሲሰሩ ቀን ስራውን ምኑን ምን ሆናል፣ መከራ ፍዳ ሲያዩ ባላቸው ሲሞናሙን ኩታውን ለብሶ አንድ ጊዜ ከተማ ጥሪ ይሄድ ያለ ምን ሆነሽ? መማሰሪ ነሽ ድሮስ? ወይ መሸሻ፣ አንተ ጋር አሁን ሰው ልታስማማ ተቀምጠህ በማታውቀው እንደዚህ

ደህና እናንተ መጣችሁ፣ ልኝ ብዬ አንዷን አመጣለሁ። እንግዲህ እነሱ አሉ እየመከሩም እንዲያ እያሉም ያኖሩልኛል። እኔንም እንግዲህ አይዞ በእጄ ከፋ ብለው ያማክሩኛል ብዬ ያሰብኩ ደግሞ አሁን ደግሞ አንተ አንተ የመሸሽ ፍለት ወዲያውስ ምን አንተ ስራ አይዞ አሁን አምጪው መሳሩን እንኳን አን ግባ ያሽፈር ነው እንግዲህ፣ እንደዚህ እንዳልሰማህ። ምኑን ያበሰለችው ነው? በየትኛው እንጨት አብስላ ነው ናግባ የምትለኝ? ምጣድ እንኳ ማጋሚያ አንተ ሽራውን መጥራት እኮ እንትና እኔ አለሁኝ። እኔ አሁን ምን ነው ምን እንደው